ሰላም ለናንተ ይሁን፣ ውድ ቤተሰባዎች እንደምን አላችሁ? ይህ አዲስ ኢንሳይደር ነው። ለሰዓቱ የደረሱና አዳዲስ መረጃዎች አሁን ትሰማላችሁ። በቅድሚያም ረስቱና አስታውቃችሁ አማራ በታሪኩ ባንዳዎች ሊኖሩ ይችላሉ፣ ነገር ግን በዚህ ልክ ግን ተላላኪ ሲሆኑ አይቻለ አቅም ሲሉ የኢትዮጵያ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናግረዋል። የራሱን ህዝብ ከበደለ ትናንት፣ እንዲህ ለበደል የሚዋጋት አለብኝ ብሎ በነቂስ ሲወጣ ህዝብ ዛሬ ትናንት ለበደለው አካል መላላክ እጅግ ነውር ነው ብሏል። ትሰሙታላችሁ። በሌላ መረጃ የነጀብሎ ፖለቲካ ቁማር ይሄ ነው ቆቦ ላይ የታጠቀ ሙስሊም ትልክና ቅዳሴ ላይ ያሉትን ክርስቲያኖች አስመታና በስሜት የቆቦ ክርስቲያኖችን አስነሳስተ ሙስሊሞችን አስቆጥተ የሃይማኖት ብጥብጥ ይፈጠራል የሚል ነው። ያ ግን አይሳካም ሲል አንድ ማህበራዊ አንቂ ተናግሯል። ሰሙታላችሁም በተለይም በሰሞነኛው የመካነ ሰላሙ ግድያው ዙሪያ ምን አዳዲስ ጉዳዮች ያሉ፣ ሰሙታላችሁም በሌላ በኩል አንዳንድ ባለስልጣናት የመንግስት ተሽከርካሪዎችን ለዘመዶቻቸው ይሰጣል ሲል የፌዴራል ኦዲተር አስታወቅ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 የኢትዮጵያ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ አማራ በታሪኩ ባንዳዎች ሊኖሩ ይችላሉ፣ ነገር ግን በዚህ ልክ ግን ተላላኪ ሲሆን አይቻለውም ሲሉ ብዙዎቹን ያስቆጣ ንግግር ተናግሩም። የራሱን ሕዝብ የበደለ ትናንትና እንዲህ ስለበደለኝ መዋጋት አለብኝ ብሎ በነቂ ሲወጣ ሕዝብ ዛሬ ላይ ለዚያ ትናንት ለበደለው አካል መላላክ እጅግ ኖር ነው። በባህላችንም በሃይማኖታችን እነዚህ ነገሮች መጸየፍ አለብን ብዬ መክሬን መግለጽ ፈልጋለሁ ሲል የኢትዮጵያ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናግሯል። ሚኒስትሩ በባህር ዳር ከተማ ለስራ ጉዳይ ገብተው ነበርም። በዚህም የአማራ ክልል ፖሊስ ዋና ጠቅላይ ኮሚሽነር እንዲሁም የዲጂታላይዜሽን ማብሰሪያን አዲስ ህንፃ ለማስመረቅ በገቡበት ወቅት ነው ይህን ንግግር ተናገሩትም። በባህር ዳር ዓለም አቀፍ አውሮፕላን ማረፊያ የሞቀ አቀባበል ያደረጉላቸው ርዕሰ መስተዳድሩ አረጋ ከበደ በኩላቸው አዎ ምክትል ጠቅላይ ሚኒስትሩ ያውሮ ጉዳይ ለከነው ነው ለባንዳ መላላክ የለብንም፣ ሲሉም ተናግረዋል። በሌላ ጉዳይ በሰሞናኛው የመካነ ሰላሙ ጉዳይ ብዙዎች ሀሳባቸውን ይሰጡ ይገኛሉ። በተለይም የብዙዎችን ቀልብ የሳቡ ሀሳብን ከዚህ እንደሚከተለው እናስቀምጣለን። የነጀብሎ ፖለቲካ ቁማሪ ነው። ቆቦ ላይ የታጠቀ ሙስሊም ትልክና ቅዳሴ ያሉትን ክርስቲያኖች ታስመታና በስሜት የቆቦ ክርስቲያኖችን አነሳስተ ሙስሊሞችን አስቆጥተ የሃይማኖት ብጥብጥ ይፈጥራል። ያ ግን አልተሳካም። ቀድሞ የነቃው ህዝበ ክርስቲያን እንሆና ያለው ይህ ቃል ሳካ ደግሞ መካነ ሰላም ላይ ትሄድና የሶላት ሙስሊሞች ራሱ ሰውቶ ህዝበ ሙስሊም በስሜት ተነሳስቶ ህዝበ ክርስቲያኑ ላይ እንዲህ ዘምት ለማድረግ ትሞክራለ። ይህ ነው ጨዋታው። ዘመቻ ደማሊን የሚያራፋኖ በአባላቱም በመሪነቱም ሳይድ 60 በመቶውን ሙስሊሞች የተቆጣጠሩትን ኃይል ሙስሊሞች የሚመታል ቀርቶ በክፉ አይን ያህል ብሉኝ የማላምኑ ነገር ነው ብሏል። የፖለቲካውን ጥንቅቄ ስለማውቀው በየአካባቢው አጥፊዎች የሉ ቢባልም የሚዞረኝን አሞራ ገና አውቀዋለሁ፣ ሲሉም ተናግረዋል። በተለይም ሰሞነኛው ጉዳይ ትኩረት ሊሰጡ ይገባል፣ አለዚያ እልቂት ይፈጥራልም ትላላችሁ። በሌላ መረጃም አንዳንድ ባለስልጣናት የመንግስት ተሽከርካሪዎችን ለዘመዶቻቸው ይሰጣሉ ሲልም የፌዴራል ኦዲተር ተናግረም። የፌዴራል ኦዲተር የመንግስት ባለስልጣናት ከተፈቀደላቸው መብት ውጪ በአንድ ጊዜ በርካታ የመንግስት ተሽከርካሪዎችን ይጠቀማሉ በማለት መክሰሱን ነው በዜማ ሪፖርቱን ጠቅሳ ዘግባለችም። ኦዲተር ጀኔራል ሰሞኑን ባወጣው ሪፖርትም አንዳንድ ባለስልጣናት የመንግስት ተሽከርካሪዎችን ለዘመዶቻቸው መገለገያ ጭምር እንደሚሰጡ መመልከቱን ዘገባው ጠቅሷል። ሚኒስትሮችና ሚኒስትር ዴታዎች ለራሳቸውና ለቤተሰቦቻቸው የተፈቀደላቸው ጉለት ተሽከርካሪ ብቻ ቢሆንም አብዛኞቹ ግን በአንድ ጊዜ ሶስትና ከዚያ በላይ ተሽከርካሪዎች እንደሚጠቀሙ የኦዲተሩ ሪፖርት ማረጋገጡንም ዘገባ አመላክቷል። ፌዴራል መስሪያ ቤቶች የመንግስት ተሽከርካሪዎችን ከህግ ውጭ መጠቀማቸው ከፍተኛ የመንግስት የነዳጅ ብክነት ያስከትላል እያስከተለ ይገኛለም ብሏልም። ነው የጎንደር አማራ የሚፈልገው አንድ መሆን ነው። ከላይ ያለውን መድገም አብሮ መታገልን፣ አብሮ ችግርን ማሳለፍ፣ አብሮ መኖሩና አብሮ መውደቅ ነው ተባለ። የጎንደር አማራ የሚፈልገው ከባዴነት የነጻ ከተንኩል ከሸርን የተፈታ ከእንዴ ወንድም አለሜ ደመላሽ የሚባልበትን ወንድማችነትን ፋኖነትን ማጎምራት ሲሆን በተቃራኒው ጥራዝነጠቅ ምቀኝነት፣ መፈራረጅን በለው ጠላው እያሉ ግጭት ጠማቂነትን አይደለም ብሏል። ወዳጄ ግጭት አትጥመቅ። ጠላ ጠማቂውን ሳይሆን ጠጪውን ያሰክራል። ግጭት መጥመቅ ጠማቂውን ሳይሆን የግጭት ተጋላጭ የሆነውን ያላበሳ የሚጠቀምበትን የሚበላው፣ የሚጎዳው፣ የሚያሰክረውም ጠላ ጠማቂ ትናንት ጠጥቶ የሰከረው ሰክሮ ተሰክሮ ቤት ይውላል፣ አሊያም ገደል ገብቶ በዛው መቷል። ጠማቂው ጠላ መጥመቁን አያቆምም። ሌላ ሰካሪ ይፈለጋል ሞልቷል። ግጭት ጠማቂውም ከበላ ካልበላ በኋላ ሱስኖ እና ና ሌላ መረማመጃ የጠመቃው ተጠቃሚ ይፈልጋልም። ጎንደር አንድ እንዲሆን ከተፈለገም ጥራዝ ነጠቀ ፈራጆች ማስቆም እና ወንድማማችነት ማቀራረብን መስበክ ያስፈልጋል ተብሏልም። ሚዲያ ለተጥዶ በለውጣለው እያሉ እሪ ማለት ወይም ፍለጠው ቁረጠው ማለት አሸናፊነት የለውም። አልፎም አንድ ጥይት አያቃብለም የገፈቱ ቀማሽ ወንድማማቾች ነው የሚጎዱት። እንድረስላቸውም አልፎም አናግዛቸውም ሲሰልስም መሬት ካለው ወንድሞ የበለጠ የሚዲያ ሰራዊት አያቅርበውም አያግዞም ብሏል። መሬት ያላችሁ በአፋ ሊሆን በአፋ የምትታገሉ ነት ወንድሞችም የሚዲያ መንጋ ትስሙ ዲያስፖራም ሆነ የትኛውም ጣልቃ ገባ ትስሙ፣ ለሚዲያ ሰራዊት ማትስጡ ብሎ መግለጫ አልኳልም። አርበኛ መሳፍንት ከዚህ ንግግሩ በኋላ ተወደደም ተጠላም ራስ አርበኛ ክንዴ ከአርበኛው ተወልድ ከአርበኛ ሽረብ አሸናፊ ከአርበኛ ባሻ ሆነ ከአርበኛ እንትነ ድረስ ሚኒስትሮች የቀረበ አንጋሽ አንቆለጳጳሽ አለው ባይ መንጋ የሚዲያ ሰራዊት ሊቀርብ አይችልም። በተቃራኒው ለሻለቃ ሀብቴ ወልዴ ከተሾመ አበባው ከራስ አርበኛ ደረጃ አብረው አደጉ ከሰለሞን ነጣው የበለጠ ለዚህ ማን ይሆናል የሚለው ግን ማንሳት ያስፈልጋል። መሬት ያሉ ወንድሞቻችን ለማብላት የማይሰራ ጠመቃ የለም። ጎንደርን አዳክሞ ለባዴ ለማስረከብ የማይሰራ ደባ ተንኮል የለም። ጎበዝ አንድነት ሲመጣ የእንጀራ ገመዱ የሚቆረጥበት አልፎም ባዴን የሚጠፋበት የሚመስለው አሰፍሳፊ ሴሬ የጠመቅም ነው ከአንድ ሆኖ ከማለት ይልቅ አንድ ሁለት ሆኖ ከባዴን ጎን ተሰለፉ ና ታገሏቸው የሚሉ ውልድ ባዴን አሰፍስፈዋል። አሁንም ሌላ ድለላይ ናቸው። የጎንደር አማራነትም ለማራከስ የተረክት ለማውረስ የሚጠሩ ደግ አደረክ የሚሉ ደላላዎች አፋቸውን ሞልተው የተናገሩ ይገኛሉ። ትብሏልም ይህ ማስቆም አለብን። ብሏልም በሌላ መረጃ የኤርትራን የሀገርነት እውቅና መሻር አይቀረ ይሆን? አብረን እንመልከተው። ኢትዮጵያ በ1985 ዓ ምት ለኤርትራ የሰጠችው የሀገርነት እውቅና የብዙ አስርት ዓመታት የእርስ በር ጦርነት አብቅቶ የትብብር ዘመን ይጀምራል በሚል ተስፋ የፈጠረ የእርቅ ምልክት አድርጎ ስቱ ነበርም በወቅቱም ም በህወሓት ይመራ የነበረው የኢትዮጵያ የሽግግር መንግስት ለጦርነት አጋሩ ለኤርትራ ህዝቦች ነጻነት ግንባር፣ እንዲሁም የሰጠው ይህ እውቅና ለሁለቱ አመራሮች የፖለቲካ ጥቅም የነበረው ቢሆንም የውስጥና በውጭ ባሉ ኢትዮጵያያን ዘንድ ግን የህግ አግባብን ያል ተከተለ ነው በሚል ጥያቄ አስነሳና ተቀባይነት ያጣ ውሳኔ ነበር። ይሁን እንጂም ይህ የሀገርነት እውቅናና የእናቴን ሀገር ፍቃድ የሰጠው ህጋዊ ስልጣን በሌለው የሽግግር መንግስትና ያለአግባብ የኢትዮጵያ መንግስት አሰራር ሳይከተል በነበረም ነበርም። የወቅቱ መሪዎች ጉዳዩን ለመክረባዊት አቅርበው እንጽድቃ አላደረጉም ነበርም። እንዲሁም በህጋዊ ሂደት ኢትዮጵያን ህዝብ የፖለቲካ ፍላጎት ለማረጋገጥ አልፈለጉም። ይህ ያለ ድንበር መካል ሰጠ የችኮላ አውቅና በ199 እስከ 192 ዓ ም የኢትዮ ኤርትራ ጦርነት መነሻም ሆኖ ነበርም። የኤርትራ ሀገርነት ህጋዊ በአብዛኛው የተመሰረተውም በኢትዮጵያ ፈቃድ ላይ ነበረም። ይህ ፈቃድ ባይኖር ኖሮ ኤርትራ እንደ ሶማሌላንድ ከ1952 ዓ ም ጀምሮ ካታሎኒያ 29 ዓ ም ወይም ደግሞ ባያፍራ 1959 ዓ ም ያላቸውን የአገርነት ዕድል በአጭር ጊዜ ውስጥ የተመናመንልቶን በቻለች ነበር። እናት አገር ፍቃድ ከሌለ በስተቀር የእውቅና ዘላሊ ቅንነትን ብዛም አይሳካም ነበርም። የመጀመሪያውን እውቅና መሰረት አድርጎ የነበረው ተስፋ ከሶስት አስርት ዓመታት በኋላ ግን ከንቱ ሆኗል። ኤርትራም ኃላፊነት የሚሰማው ጎረቤት ወይም በአግባብ የሚሰራ አገልት ሆን አልቻለችም። ይልቁንም የኢትዮጵያን ደህንነት በተከታታይ የምታናጋ፣ ልማቷን የምታስተጓጉልና ግብፅም ከመሳሰሉ ተቃራኒ ኃይሎች ጋር ኢትዮጵያን ተጽዕኖ ለመገደብ የምትሞክር አለመረጋጋት የፈጠረች አካል ሆና አቀጥላለች ሲልም ከሰዋል። ይህ አገርነት እውቅና በመሰረት ሉዓላዊና ጊዜ የፍላጎት ውሳኔ ነው። ዓለም አቀፍ ህግ ግን አንድ ነገር መጀመሪያ እውቅና እንዲሰጠው ያደረገው ሁኔታዎች ሲበላሹ ለዘለቄታዊ እውቅና ተስ እንዲቀጥል ያስገድዳትም። እንደ ምስራቅ ጀርመን ወይም ታይዋን ያሉ ታሪካዊ ምሳሌዎችም እውቅና የሚሰጠው የሚነሳም እንደ ፖለቲካና የስትራቴጂክ ሁኔታ ለውጥ መሆኑን ያመላክታሉ። የኤርትራ ሁኔታን ስንመለከትም አገሪቱ እንደ ዓለም አቀፍ የሉዓላዊነት መስፈርት እንደ ሞንቴርቪ ኮንስቴሽን መስረት አቁማለችም ተብሏል። ሀገሪቷ ህገ መንግስትም ሆነ ተጠያቂ ተቋም የላትም። መንግስት የሚመራውም በግዳጅ እንጂ በዚህ ፍቃድ አይደለም። ኢኮኖሚ የቆመ ሲሆን በግዳጅ በተሰደው ዜጎች በሚላክ ገንዘብና በግዳጅ በጉልበት ስራ ላይ የተመሰረተ ነውም ተብሏል። ኤርትራ ውስጥ መፈራረሷን ከመሸነፍ ባሻገር በቀጠና ውስጥ አለመረጋጋት ፈጣሪ ሆናለችም ተብሏል። ባለፉት ሶስት አስርት ዓመታትም ኢትዮጵያና ኤርትራ የጸጥታ ሁኔታ ለማደናቀፍ የሚያስችል መንገድ በተደጋጋሚ ለሽብርተኞችና ለውስጥ ታጣቂ ቡድኖች ቅርብ ጊዜም የህወሓት ተገንጣይ ቡድን ኦሮሞ ነጻነት ሰራዊትና አንዳንድ ሚሊሻዎችን ጨምሮ ድጋፍ ሰጥታለች ሲልም መንግስት ተከሷለም። ከዚህም በተጨማሪ ከግብፅ ጋር ያላ ቋሚ ትስስር የጋራ ክልላዊ ተበበር ሳይሆን የኢትዮጵያን ተጽዕኖ ለመደገብ የባህር በር ፍላጎት ለማስቆም ያለመ የስትራቴጂ አቀራረብ አካል ነው ሲሉም ተናግረዋል። በመሰረቱ ኤርትራ ለኢትዮጵያ ጠላት የሆነችና የኢትዮጵያን ደህን ለማለትና ስትራቴጂካዊ ምኞቶችን በተከታታይ የምታደናቅፍ ጸረ ስቴት ሆናለች ሲል መንግስት ከሷል። ከህግ አንጻር እነዚህ ሁኔታዎች ኢትዮጵያ የስቴትነት እውቅና እንድትከልስ የሚያስገድድ ጠንካራ መሰረቶች ይሰጣሉ። የሉአላዊነትና የጥሩ ጎረቤት የቅድመ ሁኔታዎችንም ባለማሟለቷ ኢትዮጵያ ይህን ሉአላዊ ስልጣን ልተጠቅማ እውቅና መሻር እንደምችል ብዙዎቹ እያነሱ ይገኛሉ። ይህን የፖሊስ ትንታኔ ያቀረበው ደግሞ ሆርን ሬቪው ነው። በሌላ መረጃ ደግሞ እስር ቤቱ ላይ ጥቃት ተፈጸመ። እስረኞች አምልጠዋል። የወታደር ልብስ የለበሱ የአልሸባብ ታጣቂዎች የሶማሌ እስር ቤትን አስጠቁም። ሰባት የአልሸባብ ታጣቂዎች በሶማሊያ ዋና ከተማ ከሚገኝና ጥብቅ ጥበቃ የሚደረግለት እስር ቤት ላይ ጥቃት ከሰነዘሩ በኋላ መገደላቸውን የአገሪቱ መንግሥት አስታወቀም። ቅዳሜ ማታ የአልሸባብ ታጣቂዎች ታስረውበት በሚገኘው ጎርሻ ጅሎኮ ተብለው የሚጠሩ አካባቢ ከሚገኝበት አካባቢ ከፍተኛ የፍንዳታ ተኩስ ድምፅ ሰምቶ ነበረም። አልሸባብ ባወጣው መግለጫም በማረሚያ ቤት ታስረው የነበሩ ሁሉንም ሙስሊሞ የሚሆኑ እስረኞች ማስለቀቁንም እና ከፍተኛ ጉዳት ማድረሱ ገልጿል። በመንግስት የሚተዳደረው ሰውና የዜና ወኪል በበኩሉ ውርለት እንደዘገበ ሆነ ታጣቂዎቹ ወደ ማረሚያ ቤት ለመግባት የአገሪቱን ወታደር ደንብ ልብስ ለብሰው እንደነበር ገልጿል። መንግስት ምን ያህል ጸጥታ አካላት እንደተገደሉበት ያልገለጸ ቢሆንም ለተሰዋ ጀግኖች ቤተሰቦች መጽናት ተመኝቷል ሲልም ዘገባው አክሏል። ውድ የቻናላችን ተከታታዮች ቻናላችንን ላይክ፣ ሼር፣ ሰብስክራይብ ያድርጉ። ለአዲስ ኢንሳይደር አዲስ የሆናችሁ ደግሞ ቻናሉን ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ።